ዛሬ በአዲስ ቤት ከች ከቸች ብለውልናል ጨረቃዎች። ሰላም ሰላም! ውድ የተከበራችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ለብሩኬ ወንድም ለመለኛው ዩቱብ ቻናል ስለከፈቱለት በቅድሚያ በጣም ነው ደስ ያለኝ። ለምን በጣም ችሎታ አለው የመስራት፣ በጣም በጣም በጣም በጣም አቅም አለው ፕራንክ እንኳን ሲያደርግ ሁለተኛው ሀይሚ ነው። እግዚአብሔርን የሁሉም እይታ ይለያያል። እኔ ግን እንዳይወጥ ከሆነ በጣም በጣም ይችላል። እኔ በጣም ነው ደስ ያለኝ ብሩኬና ሀይሚዬ እውነት ኑሩልን ኑሩልን እውነት። እኔ ቃል የለኝም ለእናንተ እንደዚህ ለምታደርጉት መልካም ነገር እየዞራችሁ ማለት እየዞራችሁ ማለት ለጓደኞቻችሁም ለወንድምህም እንደዚ በቃል አንዳንድ ቦታ ላይ ለምታደርጉት መልካም ነገር እግዚአብሔር ይክፈላችሁ ነው እኔ ማለት የምፈልገው። እንግዲህ ዛሬ በመለኛው ቤት በአዲስ ኢትዮ ቻናል ነው ቅማሟ ና ብሩኬ የመጡት ፏህ ብለው ብሩኬ፣ ያው የትናንትናውን አረሳውትኝም እያሰብኩልሽ ነው እያላት ነው። ለሀይሚዬም ምንም መርሳታለች። የትናንትና ትናንትና ነበረ። ዛሬ ደግሞ ሌላ ቀን ነው ብሩኬ ትላላችሁ። እንዳትረሳ ረ እንዳትረሳ። ፕራንክማ አይረሳም። ብድር በምድር ሳይሆን አይረሳም። አንድ እኩል ሳይሆን ይረሳል እንዴ? አይረሳም። ትንሽ ላቀሳሰር ብዬ ነው ውዶቼ። ለማንኛውም ዛሬ ያው በአንድ ከባድ ፕራንክ ነው የመጡት። እኔ በጣም ነው ያስደነገጡኝ። በነገራችን ላይ ያው ቤቱንም ከፍተውታል መለኛውንም አስደንግጠውታል ማለት ነው። እንግዲህ ሀይምዬ ማታ ብሩኬ ጋብዞኛል፣ ጠጥቻለሁ አብሬ ብሬ ግን የተጋበዝኩትኝ የጠጠውት መጠጥ ጨጓሬን አሳምሞኛል ብላ ለወንድምየው ተናግራ፣ ኧረ ወንድምየው እንደዚህ ትግስት አልባ ነው እንዴ? ትግስት የሚባል ነገር የለም፣ እልኸኛ ነው፣ ቶሎ ግንፍል ግንፍል። በነገራችን ላይ ታላቅ ወንድም አባት ነው፣ መካሪ ነው፣ ተቆጪ ነው፣ ከአጉል መንገድ የሚመልስ ልክ እንደ አባት ነው። ታላቅ ወንድም መከበር አለበት። በእርግጥ እውነት ለመናገር ያክል የብሩኬ ወንድም ሀብትሽም ይሄ መነኛውም በአጠቃላይ ሶስቱም የሆነ ያላቸው የሚከባበሩት ነገር ለየት ያለ የሆነ ፍቅር ይታያል በመላቸው እግዚአብሔር ፍቅራቸውን ይጨምርላቸው። የሚደማመጡት ነገር ደግሞ አለ፣ በጣም ደስ ይላል። ለማንኛውም ሀይሚዬ ዛሬ ማቃጠር ላይ ናት እያልኳችሁ ነው። የፕራንክ ሱስ አለባት የለ። ያው ከሸበላዋ ጋር ተመካክራ ነው እንግዲህ በአዲስ ቤት በፕራንክ እንጀምረው ብለው ማለት ነው። ዛሬ ሸበለ ያጠጥቶኛል፣ ማታ ላይ ሸበላ ያጠጥቶኝ ነበረ፣ ጠጥቼ ነበረ እና ያ የጠጣሁት መጠጥ ጨጓር ሬና ብሏ ሌላ እንዴት ያጠጣሻል? እንዴት ተብሎ ነው የምጠጩ? ለምንድን ነው የሚያጠጣሽስ? ምንስ ስለሆነን ይሄንን የሚያደርገው ብሎ ወንድምየው በቃ ቱጋለ። ውዶቼ ቱቅ ቱጋለ በቃ ተናደደ። የሌለ ማለት ነው ሀይም ደግሞ ማቀጣጠሩን ስትችልበት ውዶቼ፣ አሰማምራ ነው የምታቀጣጥረው። አሳማምራ የሆነ አንድ መሬት ጣብሳትል ማለት ነው። ወንድምዬው ደግሞ ንዴቱ በስማም በጣም ተናደደ። በዛ አጋጣሚ ለሀይሚ ያለውን ፍቅር እና ለወንድሙ ያለውን ፍቅር ያመለክታል። በተለይ ደግሞ ሀይሚየ ምድር ትጎዳ አይፈልግም ምናምን ነገር በቃ ለሁለቱም አንድ አይነት ፍቅር ነው ያለው። በጣም ደስ ይላል። ነገር ግን ያው እሷ እነሱ እኮ አልጠጡም። እንግዲህ ማታም ምሽተናል፣ ጠጥተናል። ስለዚህ መጠጥ ደግሞ ይሄ የሚበረታታ ነገር መጥፎ ነው። ይሄ የሚበረታታ ነገር አይደለም። ደግሞ ብሩኬ እንደዚ አይነ ነገር እንደሌለበት እና እንደዚህም እንደማያደርግ እናውቃለን። ከዚህም በፊት ተናግረዋል እንደሚመስለኝ፣ ካልተሳሳኩኝ ማለት ነው። ነገር ግን ያው ትንሽ ወንድምየው ለማጨለል ነው እንደዛ አይነት ነገር ከአንተ አልጠብቅም፣ በጭራሽ መሆንም የለበትም በማለት ተናደደ፣ ተበሳጨ፣ ተበሳጨ ገና ሲመጣ ገና በመጣበት እግሩ ይህ ሊመተው ወንድምየው፣ ብሩኬን እንዴት እንደዚህ ታረጋታ? እንዴት ታጠጣታ መጠጥ? ይሄ ከአንተ ይጠበቃል ምናምን ነገር ብሎ አባረረው። ውዶች አባረረው፣ ሊመተው። ስማ እውነት ወንድም መከታ አባት ነው የሚባለው። አዩት በብሩኬ ወንድም ብቻ። ፕራንኩ ተሳክቶላቸዋል፣ ሀይሚና ብሩኬ ማለት ነው። ወደ ላይ አነሳሽ አለውኝ ሲላ ለሀይሚዬ፣ ደግሞ አራ አራቱ ልጆች አላለችም፣ ደግሞ የምታቆለባብሰው ነገር ስተዋራ ሲጣ እኔ ከአራት ወደ ስድስት ተሸጋግረዋል እያለች ነው ሀይሚዬ። በነገራችን ላይ ማለት ነው ውዶቼ፣ ብሩኬና ሀይሚ በፍቅር ሲመጡ እንዴት እንደሚያምሩ ያለው ውስጥ ማለት እኔ እንጂ አላቅም፣ እግዚአብሔር ምስክሬ ነው የምላችሁ። ለምን እንደሆነ አላቅም። ውስጤ በጣም ሰላም ያገኛል። በጣም ደስተኛ እሆናለሁ። እዛ ጋ እነሱ በፍቅር ሲያወሩ ፍቅር በፍቅር ሲሆኑ ምናምን ነገር እግዚአብሔርን በጣም የሆነ ውስጤ በጣም ደስተኛ ነው የሚሆነው። ፕራንክ ተደራርገው ሲጨቃጨቁ ማስበው የሚጨቃጨቁትን ጭቅጭቅ አይደለም፣ እዛ ጋር የሚጻፈውን ኮመንት አንቺ እንደዚህ ነሽ፣ ብሩኬ ፕራንክ አደረገ አንተ እንደዚህ ነህ፣ በቃ አሉባልታ ምናምን ነገር። እዛ ጋር ግን ያው የስራው ባህሪ ነው ውዶች፣ የስራው ባህሪ ነው። እኛ ደግሞ የወሬ ሱስ አለብን፣ የወሬ ጥማት አለብን። ምን አለ በምን ወጣ እንዴ እሱ እንዴት እንደዚህ ይላል፣ እሷ እንዴት እንደዚህ ትላለች፣ ምናምን በቃ ያው ፍለጠው ቁረጠው የኛ ነው፣ የኮመንታተሮች እና የኛ የጠቃቀኝ ተበሮች ስራ ነው። ሌለው ነገር ደግሞ ብሩኬና ሀይሚ ያው የማፋጀት ፕራንካቸውን እኛ አደርጋሉ እኛ እንፋጃለን። በኮመንት ስላላችሁ ፍቅር በፍቅር ሆናችሁ ስትመጡ እንዴት እንደምታምሩ እግዚአብሔርም በተለይ ደግሞ ስለ አራት ልጆቻችሁ ስታወሩ ዋው! እንደው ይሄ ቀን ደርሶ የማይበት ቀን ነው የናፈቀኝ እግዚአብሔርን አራት ልጆቻችሁ ጋር ስትጫወቱ ስትስቁ፣ ስትዘሉ እግዚአብሔር በድሜ በጤና ያቆይልን፣ ያንንም እኛም ለማየት ያብቃል ማለት እፈልጋለሁ። እውነት በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እንደዛ አብራችሁ ሆናችሁ ሰውን ፕራንክ ስታደርጉ ተመካክራችሁ እርስ በራስ ግን ፕራንክ ስትደራረጉ፣ ሁለት ሰው እኮ መውደድ ውዶቼ፣ ከባድ ነው። ሁለት ሰው መውደድ ከባድ ነው። የሆን አንድን ሰው ስትወዱ በቃ ለምትወዱት ለዛ ለአንደኛው ብቻ ትቆማላችሁ። አሁን እኛ የምንወደው ብሩኬንና ሀይሚን ነው። ብሩኬን ገንጥለን መሳደብ አንችልም። ሀይሚን ለይተን መሳደብ አንችሉም። ሁለቱ ፕራንክ ሲደራረጉ በቃ የሆነ መላው መራ ይጠፋብንና በቃ የመጣልንን ነገር በቃ መለደፍ ነው። ይህ የታወቀ ነ ነጅናችን ነው የምናገረው እግዚአብሔርን ለማንኛውም፣ ቀጣይ በትናንቱ ፕራንክ አልተረሳልሽም። ፕራንክ ትደረግ ያለች ተብለሻል። ቅማሟ እንግዲህ ቻዩ ሸበለውም እንግዲህ የተናገረውን ነገር በተግባር ያሳያል። ነገ ተነጎዲያ የሚደረገውን ነገር አብረን የምናየው ይሆናል። የመነኛውን ዩቱብ ግን ሰብስክራይብ አድርጋችሁ አምሳ ሺህ አስገቡት ማለት እፈልጋለሁ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ሰላማችሁ ይብዛልኝ፣ የኔ ውድ ቤተሰቦች በያላችሁበት፣ ለነበረን ቆይታ ከልብ አመሰግናለሁ። ይህንን ይመስላል